ቢለኝ የወሰደች መንገድ ነገር ሳይነሳ ከዚህ በፊት የተፈጠረው ነገር መቅዲ ከኔ በፊት የመጣችኋል። መቅዲንም እንደዚህ ያህል ነገሮች አልከረረባትም። ያ ማለት በቃ ከበፊት ጀምሮ የተጣሉበትን ነገር በቃ ሄርሜላ ከመጣች በኋላ ሄርሜላ ናት፣ ሄርሜላት መንሲ እየተባለ ነው እና በሰቤት በዚህ ያህል ከገባሁኝ እኔ አብርሽን ፍለጋ ነው እንጂ ሌላ ምንም እንትን የምለው ነገር የለም። ሁለቱን ከአንድም ሶስት ያስታርቅ ያለው ይቅርታ ለመጠየቅ ወደኋላ ያለስፋ አይደለውም እና ብቻ አሁን ደግሞ እንደምታየው ትላንትና ቲንክ ትላንት ከትላንት ወዲያ አብርሽ የወሰነውን ውሳኔ አይተቸዋል። ያው የፍቺው ላይ ፍርሚያውን ፈርሟል። እና ደስተኛ አይደለሁም። እውነት ነው ምላችሁ ማለት የፈለገ ነገር ቢሆን ሰው ብዙ ጊዜ የለፋበትን ትዳር ማጣት ከባድ ነው።

እነሱ የሰሙት ነው እነሱ የተባሉት፣ እውነት እኮ አይደለም። ምንድን ነው እነሱ አሁን እንዴ፣ ስለ ርተ ምን የሚያውቁት ታሪክ አላቸው? ታሪኳ ከኋላ ታሪኳ የሚሄደው የሚያወርት ለምን ለምን ከዳኔ እስከ አረገዘች ከማንም አረገዘች እንዳላት እኮ በቋንቋ ደረጃ ላራሱ እያሳየቻቸው ነውና፣ ባይዘወይ መለች ማዘር ማለት ነው አይገባቸውም። እ ባይዘወይ ማዘር ማለት ነው። ከትናንትና በፊት አይ ቲንክ ከትናንትና በፊት ነው፣ ትናንትና መጥታ መልእክት ያስተላልፋለች እና

በቃ ሀኒቼ እኔ ወድዬ አልኩሽ እኮ ነኝ። እኔ ሪከርድ አለኝ አላለም፣ በኮንፊደንስ እኛ እኮ ከጉርባቸው ነው የወጡ ብሎ ሪከርዱ ተልኮልን አልወዴ እሺ ብላለችና በቃ፣ ሪከርድ ካመጡ ምን አገባን? የሆነ ምንም አያገባንም። ስለዚህ እና በቃ ሌላ እናውራ ነው ጋይስ፣ ሌላ እንጫወት ማለት ነው። የማያዋጣቸውን ነገር መቀስቀስ ይሄ ሴትነት አይደለም፣ ጥሩ አይደለም። መተው ነው። ያገደዱኝ እኮ ነው። ስድብ ያልፈለኩ ስድብ እንድማር ያረጉኝ እኮ እነሱ ናቸው። ሲነኩብኝ እንደ ማላቀው ስድብ የተማርኩ ነው። ዘመድያ ሰው መላ ነው እንጂ መርስ መስጠት ያለባቸው የማትፈልጉት ሰው ያ ሰው ማንነቱ ከታወቀ መተውን የሚያክል የለም። በቃ አድክሳችሁ መተው በሙዳችሁ ፈታ ማለት አለቀ። ይሄ ዛሬም ነገም የደጋገሙ ነገሩን ለማራዘም በታተኑ እኮ ጉሩብ እኮ ተበታትኗል። አለቀ። ድሮ አሁን ብዙ ፍቅር የነበረ ጉሩብ በታተኑ ገብተው በቂ ነው ኮ ይሄ የሰው ልም ለማወቅ ጉርብ ገብተው በታተኑን፣ አለቀ። አሁን ዝም ብለን ነው እንጂ እንደ ቢራቢሮ ያለ ነው እኮ የለንም እኮ አብርሽና ወደስ የርቷ እኮ የለም ተበታት ነዋል። ምንም እኮ አያስተዳድብም። መበታተን ነው ዓላማቸው። በታት ነዋል፣ አለቀ። ተሳስቦ የሚኖር ኢትዮጵያኖች የሚቀኑብን በጣም ዝጉር ስንት አይነት ነገሮች ያሳልፋቸዋል። እዚህ ላይ ከትልልቅ ሰው ድረስ እየመጣ ስንት ያሸነፋችሁ ሰው ዛሬ ላይ እኮ ያፍቅር ጠፍቷል። በማን ነው ባስመሳይ ሴቶች በነገራችን ላይ ይቅርታ አድርጉልኝ ሙስሊም ላይ ግን ከሙስሊም ሴቶች የሚጠበቅ አይደለም የሚሰሩ ስራ ውስጥ ለውስጥ በጣም ምስጦች ናቸው በጣም ባለጌ አስተሳሰብ ያላቸው ስለሆኑ አርከሳችሁ ተዉ ሰው ያፋቅራን እንጂ ውስጥ ለውስጥ እየሄደ አይበታትንም ጉርብ ይሄ ሁሉ ምንድን ነው የአብርሽን ያሩታን ጥላቻ እንደሚፈልጉት እንደሚለያዩ እንደሚፈልጉ ነው የሚያሳየው እና እናንተ አትውረዱ ተዋቸው ነው የምለው እኔ ተናግሬ አላውቅም እንደዚህ አይ እኛ እኮ አሁን የተናገርነው እኮ ማለት ነው። አሁን የኔ ወዲ ሁላችሁ ማለት ነው። አይ እኛ ያልሆነ ነገር ስላወሩ ነው። ደጋፊ ለደጋፊ እኮ ይተበሻሸቅ ነው አይደል? ነው ኢትስ ኦኬ